ለዜና መጽሄታችን ወደ ተዘጋጁ የስፖርት መረጃዎች ነው የምናልፈው ተመልካቾች። መረጃዎቹ ሊያደርሰን ደግሞ አማኑኤል ጸጋይ ዚ ስቱዲዮ እየጠበቀን ይገኛል። አማኑኤል መልካም ቆይታ ይሆንልን። አመሰግናለሁ ትሾ ደብናላችሁ ተመልካቾች። የቀን ስፖርታዊ ዜናዎችን ወደ እናንተ ማድረስ ጀምራለሁ። የግራንድ ስላም ትራክ ውድድር በሁለተኛ ከተማው ትላንት ማያሚ ላይ ሲመለስ በአምስት ሺህ ሴቶች መዲና ይሳ ሁለተኛ፣ ሂሩት መሸሻ ደግሞ ሶስተኛ ሆነው አጠናቋል። በዚህ ውድድር ለመጀመሪያ ጊዜ የተሳተፈችው መዲና ይሳ 14 ደቂቃ 25 ሰከንድ 92 ማይክሮ ሰከንድ ርቀቱን ለማጠናቀቅ የወሰደባት ሰዓት ሆኗል። ለመጀመሪያ ጊዜ እየተካሄደ በሚገኘው ግራንድ ስላም ትራክ በቋሚነት እየተሳተፈች የምትገኘው አግነስ ኒጌቲች አንደኛ ስትወጣ 14 ደቂቃ 25 80 የገባችበት ሰዓት ሆኗል። የሩት መሸሻ 14 ደቂቃ 40 ከ46 ማይክሮ ሰከንድ ርቀቱን ለማጠናቀቅ የወሰደባት ሰዓት ሲሆን ሶስተኛ ደረጃ ይዛም ጨርሳለች። ሌሎቹ ኢትዮጵያውያን አትሌቶች አይን አዲስ መብራቱና ጽጌ ገብረ ሰላማ አምስተኛና ስድስተኛ ሆኖ አጠናቋል። የረጅም ርቀት አጠቃላይ አሸናፊ የሚለይበትና የ100,000 ዶላር ተሸላሚ የሚታወቅበት የ3000 ሜትር ውድድር ነገ እሁድ የሚደረግ ይሆናል። ዛሬ ውድድሩ በሁለተኛው ቀን ውሎ በተለያዩ ርቀቶች ፉክክር ይደረግበታል። በ1500 ሜትር ድርቤ ወልተጂና ፍሬወን የኃይሉ ለማሸነፍ ቅድመ ግምት ያገኙ ናቸው። ድርቤ ኪንግስተን ላይ በተደረገው ውድድር ቀዳሚ ሆና ማጠናቀቋ ይታወሳል። አሜሪካዊቷ ኒኪ ሄልዝ፣ ኬንያዊቷ ሜሪ ሞራና አውስትራሊያዊቷ ጄሲካ ወል የኢትዮጵያውያኖቹ ተፈካካሪ ናቸው። ድሪቤ ወልተጂ የመካከለኛ ርቀትን በሀያ ነጥቦች እየመራች ትገኛለች። የ2025 የዳይመንድ ሊግ የሁለተኛ ከተማ ውድድር ዛሬ በቻይናዋ ሻንጋይ ከተማ ይካሄዳል። በ5000 ሜትር ወንዶች በሪው አረጋዊ ለማሸነፍ ቅድመ ግምት አግኝቷል። የ2021ና የባለፈው ዓመት ዳይመንድ ሊግ የርቀቱ አሸናፊ በሪው ድል ለማድረግ ይሮጣል። ከበሪው አረጋዊ በተጨማሪ ጌትነት ዋለ፣ መዝገቡ ስሜ፣ ኩማ ግርማና ታክልት ኪዳኑ እንደሚሳተፉ ይፋ ተደርጓል። የሴቶች 800 ሜትር ሌላው ኢትዮጵያውያን ለአሸናፊነት የሚጠበቁበት ውድድር ነው። ጽጌ ድጉማ የማሸነፍ ቀዳሚነቱን ግምት አግኝታለች። የዓለም የቤት ውስጥ ውድድር አሸናፊዋና የፓሪስ ኦሎምፒክ የርቀቱ የብር ሜዳሊያ ባለድሏ ጽጌ ከንግሥት ጌታቸው፣ ሳሮን በሬና የርቀቱ ባለልምድ ሀብታም አለሙ ጋር በመፎካከር አትሌቶቹ ሻንጋይ ላይ እንደሚያሸንፉ ይጠበቃል። የኢትዮጵያ ፕሪምየር ሊግ 27ተኛ ሳምንት ትላንት በተደረጉ ጨዋታዎች ሲቀጥል ባህር ዳር ከተማ ተከታታይ ድል አስመዝግቧል። የጣና ሞገዶቹ ከኢትዮ ኤሌክትሪክ ጋር ያደረጉትን ጨዋታ ሁለት ለባዶ በማሸነፍ ወደ ሁለተኛ ደረጃ ከፍ ብሏል። በሁለቱም የጨዋታ አጋማሾች ግርማ ዲሳሳ በፍጹም ቅጣት ምት፣ ቸርነት ጉክሳ ደግሞ በጨዋታ ከመረብ ያዋዷቸው ግቦች ለባህር ዳር ከነማ ድልን ሰጥቷል። በመጀመሪያው አጋማሽ በ12ተኛው ደቂቃ ላይ አሸናፊ ጥሩነ ኳስ በእጅ በመንካቱ የተሰጠውን የፍጹም ቅጣት ምት ግርማ ዲሳሳ በቀላሉ አስቆጥሮ ቡድኑን መሪ አድርጓል። ተቀይሮ የገባው ጀሮም ፊሊፕ ያሻገረውን ኳስ ደግሞ ቸርነት ጉክሳ በጭንቅላቱ በማስቆጠር የቡድኑን መሪነት ወደ ሁለት ከፍ አድርጓል። ጨዋታው ተጨማሪ ግብ ሳይታይበት በጣና ሞገዶቹ ሁለት ለባዶ አሸናፊነት ተጠናቋል። ውጤቱ ባህር ዳር ከተማን በ43 ነጥብ ወደ ሁለተኛ ደረጃ ከፍ ሲያደርገው የዓመቱ ዘጠነኛ ሽንፈት ያስተናገደው እና 32 ነጥብ የያዘው ኤሌክትሪክ 12ኛ ደረጃ ላይ ተቀምጧል። በዕለቱ ሌላኛው ጨዋታ መቻል ከኢትዮጵያ ንግድ ባንክ ጋር ባዶ ለባዶ ተለያይቷል። ነጥባቸውን ከፍ በማድረግ ወደ መሪዎቹ ለመጠቃት የነበራቸውን እድልም ሁለቱም ቡድኖች ሳይጠቀሙበት ቀርቷል። ፕሪምየር ሊጉ ዛሬም ሲቀጥል ሁለት ጨዋታዎች ይደረጋሉ። መሪው ኢትዮጵያ መድን ከአርባ ምንጭ ከተማ እንዲሁም ሲዳማ ቡና ከሀዋሳ ከተማ ጋር የሚጫወቱም ይሆናል። የ2017 የኢትዮጵያ ከፍተኛ ሊግ ከሳምንታት በፊት መጠናቀቁ ይታወሳል። በዘንድሮ ውድድር ሁለት ወደ ፕሪምየር ሊጉ ያደጉ ስምንት ደግሞ ወደ አንደኛ ሊግ የወረዱ ክለቦችን አስመልክቶን ተጠናቋል። ከወረዱት ክለቦች መካከል ደግሞ እንጂባራ ከተማ ይገኝበታል። ቁጥራዊ መረጃዎቹ ምን ይላሉ የሚለውን ሀና ማርያም መስፍን እንደሚከተለው አዘጋጅታለች። የ2017 የኢትዮጵያ ወንዶች ከፍተኛ ሊግ ከተጠናቀቀ ቀናት ተቆጥሯል። በሁለት ከተሞች የመጨረሻ ውድድሮች ሲከናወኑ ነበረ። በዚህ የከፍተኛ ሊግ ውድድር ላይ የነበሩ ቁጥራዊ መረጃዎች ምን ይላሉ የሚለውን ደግሞ በቀጣይነት የምንመለከት ነው የሚሆነው። እንግዲህ በ24 ክለቦች መካከል በሁለት ምድቦች ተከፍለው ክለቦች ፉክክራቸውን ሲያደርጉ ነበረ። በምድብ አንድ ሸገር ከተማ 51 ነጥብ ይዞ በማጠናቀቅ ወደ ኢትዮጵያ ፕሪምየር ሊግ መግባቱን አረጋግጧል። በምድብ ሁለት ደግሞ ነገሌ አርሲ አሸናፊ ሆነው ሌላኛው ወደ ኢትዮጵያ ፕሪምየር ሊግ የገባ ክለብ መሆኑን እየተመለከትንበት ነበረ። በአጠቃላይ በ አምስት መቶ ሀያ ስምንት ጨዋታዎች ተደርጓል። በእነዚህ መርሃ ግብሮችም ስድስት መቶ ሀምሳ ሁለት ያህል ግቦች መቆጠራቸውን መመልከት እንችላለን። በዚህ የውድድር መድረክ ላይ የአማራ ክልል ክለቦች እንደ ሌሎች አመታት ሁሉ ተሳትፏቸውን እያደረጉ ነበረ። ዘንድሮ ሶስት ክለቦች ናቸው ተሳትፎን ያደረጉት ደሴ ከተማ፣ ደብረ ብርሃን ከተማና እንጅባራ ከተማ ደብረ ብርሃን ከተማና እንጅባራ ከተማ በምድብ አንድ ነው የነበሩ። ደሴ ከተማ ደግሞ በምድብ ሁለት ነው። ከኛ ክለቦች መካከል ሶስቱም ክለቦች ምን አይነት ቆይታ ነበራቸው፣ ቁጥሮች ውስጥ ምን ይነግሩናል? የሚለውን በማነጻጸር ስንመለከት የደሴ ከተማን እንመልከት። ዘንድሮ በምድብ ሁለት ነገሌ አርሲን በመከተል አርባ ሁለት ነጥብ ይዞ ሁለተኛ ደረጃ ሆኖ ነው ያጠናቀቀው። ሀያ ሁለት ጨዋታዎችን እንደ ሁሉም ቡድኖች ማከናውን ችሏል። ከነዛ መካከል 12ቱን በአሸናፊነት ቋጭቷል። ስድስታቻ አራት ደግሞ የተሸነፈባቸው ጨዋታዎች ነበሩ። አምና ሶስተኛ ደረጃን ይዞ ነበር ደሴ ከተማ እያጠናቀቀው። በምድብ ሃ እንግዲህ ደብረ ብርሃን ከተማ አራተኛ ደረጃን ይዞ ነው ያጠናቀቀው። ሀያ ሁለት ጨዋታዎችን አድርገው ዘጠኝ በአሸናፊነት፣ ስድስቱን ባቻ፣ እንደዚሁም ሰባቱን ደግሞ በሽንፈት ነበር የቋጩት። ሀያ ስምንት አስቆጥረው ሀያ ሁለት ተቆጥሮባቸው ሰላሳ ሶስት ነጥብ ይዘው አራተኛ ደረጃን ይዘው አጠናቋል። አምና እንደዚሁ አራተኛ ደረጃ ላይ ነው የነበሩት። ሰላሳ ስምንት ነጥብ ይዘው ነበረ ያጠናቀቁት ልክ እንደ ደሴ ከተማ ሁሉ። ግን ልምድ ያላቸው ተጫዋቾችን ይዘው ነበረ ደብረ ብርሃን ከተማዎች እየቀረቡት ይህንንም አስቀጥ በሚቀጥለው ዓመት ጠንከር ብለው ይመጣሉ ብለን ተስፋ እናደርጋለን። እንዳለመታደሉ ሆኖ ዘንድሮ እንግዲህ ከከፍተኛ ሊጎ ከወረዱ ክለቦች መካከል አንደኛው ሁንጅባራ ከተማ ነው። የአንድ ዓመት እፎይታ አድርጎ ነበር ዘንድሮ ወደ ውድድር እየተመለሰው በእርግጥ ሁለት ሺ አስራ ሰባት ላይ ወደ ውድድሩ ሲመጣ መንገዶች የተደላደሉ ነበሩ ማለት አንችልም። ለማንኛውም ዘጠነኛ ደረጃን ይዘው ነው ያጠናቀቁት ሀያ አምስት ነጥቦችን ይዘው ሰባት አሸንፈው በአራት አቻ ተለያይተው የተሸነፉባቸው ቁጥሮች ደግሞ ወደ አስራ አንድ ከፍ ብለው ሀያ አምስት ነጥብ ይዘው ዘጠነኛ ደረጃን ይዘው አጠናቋል። በአጠቃላይ በእነዚህ ጨዋታዎች ልክ እንዳምነው ሁሉ ከፍተኛ ግብ አስቆጣሪዎችን የተመለከትንበት ነበረ። ዘንድሮ የንብና የወልቅጤ ከተማ ክለብ ተጫዋቾች ከፍተኛ ግብ አስቆጣሪ ሆነው ጨርሷል። አዲስ ፋቱላ ከንብና ጌትነት ተስፋ ከወልቅጤ ከተማ 13 13 ግቦችን በማስቆጠር ወደ ከፍተኛ ግብ አስቆጣሪ ሆነው ጨርሷል። የወረዱትን ክለቦች ስንመለከት በተለይ በሚቀጥለው የውድድር አመት ወደ አንድ ምድብ ይመጣል መባሉን ተከትሎ የሚወርዱ ክለቦች ቁጥር ጨምሮ ነው የመጣው። እንጅባራ፣ ወልቅጤ፣ አምቦና ዱራሜ በምድብ አንድ፣ ስልጤ፣ ወራቤ፣ ኦሜድ ለአዲስ አበባ ዩኒቨርሲቲና አክሱም ከተማ ደግሞ በምድብ ሁለት የወረዱ ክለቦች ሆነው እናገኛችኋለን። ከፍተኛ ሊጉ የማጠቃለያ መርሃ ግብሩን በሚቀጥለው ሚያዝያ ሀያ አምስት በአበበ ቢቄላ ስታዲየም ያከናውናል። በዛ መድረክ ላይም የከፍተኛ ሊጉ አሸናፊዎች አሸናፊ የፍጻሜ ጨዋታ ይከናወናል በሸገር ከተማና በነገድ ላይ አርሲ መካከል። ሁለተኛ ሁለተኛ ደረጃን በየምድቦቹ ያጠናቀቁት የከፍተኛ ሊግ ክለቦች ደግሞ ደሴ ከተማና ቤንችማጂ ቡና ለደረጃ ይጫወቱና የአመቱ መርሃ ግብር ፍጻሜውን የሚያገኝ ይሆናል።